በአስራ አንደኛው ኛው ሰዓት ቢኒና ናታን ተገባብተዋል፣ ተሰማምተዋል ማለት ነው። ሰሞኑ ተኮራርፈው እንደነበረ ይታወሳል። ቢኒም ደግሞ በታገተው ሰዓት ናታን አልፈለከኝም፣ ያንተ ጓደኝነት ምንድን ነው ብሎ ሰሞኑ በጣም አሰቃይቶት ነበረ። ናታም ደግሞ የገባበት የስራ ሁኔታ ቢኒ አልተረዳም ነበረ። ያን ሲወቅ ሰው ሁሉም ነገር እኔ እነግርሃለሁኝና ካመንክ ታምናለህ ካላመንክም ደግሞ አታምንም እውነታው ግን እነግርሃለሁ ሲለው አንተ ምንድን ነው የምትነግረኝ አሁን ምን ልታጨበረብረኝ ነው ምንም ካንተ የምሰማው ነገር የለም ብሎ ያው እምቢ ብሎ ነበረ ገኒና ዳጊ ሆኖ ግድ የለህም ስማው እሱን ጋር እውነት ሊኖረው ይችላልና እሺ በለህ መስማት አለብህ ብለው ያው አሰማምታቸውን በዚያ ቢኒ ተሰማምቶ ወጥተው ነበረ። በዛው እንደተቋረጠ ይታወሳል። ዛሬ ደግሞ ቀጥሎ መጥቷል ማለት ነው። ስለዚህ ዛሬ ያለው ነገር ሁሉም ከቢኒ ለምን እንደጠፋ ምክንያቱ ምን እንደሆነ እዛ ፖሊስ ጣባ ወይም ደግሞ የሚሰራበት የተሰማማበት ቢሮ ድረስ ሄዶ ያለው ነገር ሲነግረው ቢኒ ሁሉንም ተረድቷል ማለት ነው። ስለዚህ እናታን አምኖታል። ከዚህ በኋላ ይህን ያፌት የሚባል ሰውዬ እስከ መጨረሻ ከህይወታችን እስኪወጣ ድረስ ከአንተ ጋ አብሬ እሰራለሁ ብሎ የመርመሪውም እኔም ጠበቃ ነበርኩኝ ሲል ነግሮታል። መርመሪውም ደግሞ ወይም ደግሞ ኢንስፔክተሩ እኔ አቀሃለው ድሮም አንተነህ መታቀኝ ብሎ መልስ ሰጥቷል። ስለዚህ ከዚህ በኋላ ያለውን ነገር ተመካክረው እንዲሰሩና ይህ ያፌት የሚባለው ተንኮለኛ ሰው እንዲሁም ደግሞ የምንመነው አቤልም በጋራ ሆኖ የህግ በላይነት እንዳለ ጥግ አሳይቷል። ግን እኔ ከዚህ ድራማው ድራማ ሆኖ እያለ አንድ የተናገረው ነገር ቢኒ ሁሌም አንዳንድ ድራማ ስሰማ ዝም ብዬ አይደለምና የተናነገረው ነገር ያው በጣም እንትን ብሎኛል። እዛ ውስጥ የሚሰሩ የአፌትን አንድ ቀን ያው ታስሮ እንደወጣ እና እዛ ውስጥ የሚሰሩ ሰራተኞችም እንዲሁም ደግሞ የመንግስት ባለስልጣኖች በጉቦ ወይም ደግሞ በብር ተሰማምቶ እንደሚሰሩና ይህን ነገር መቅረት እንዳለበት ያለው ነገር ይህን ነገር ያስምርበት አለው። ምክንያቱም በአሁኑ ሰዓት ሁሉ ነገር ጉቦ በጉቦ እንደዚህ የተያዘ ውስጥ በውስጥ የተያዘ ስለሆነ ይህን ነገር በደንብ ከዚህ ሳይሆን በውጭ የሚሰሩ ሊር እንደዚህ የሚሰሩ ሰዎች ስላሉ ይህን ነገር መቆራረጥ አለባቸው፣ ወይም ደግሞ ህግ ካለ እርምጃ መውሰድ አለበት ማለት ነው። የሆነ ሰው አንድ ሰው ጥቃት ደረሰበት፣ ፍርድ ቤት ቀረበ። ስለዚህ ብር ከሌለው እዛው ነው እንትን የሚለው ማለት ነው። ምክንያቱም ሙስና የሚከፍለው ነገር ስለሌለ ሙስና የሚከፍለው ያለው ሀብቱም ወይም ደግሞ ቤተሰቦቹ ባለሀብት ሆኑ ምናምን በብርም ይሁን በሆነ ነገር ከፍለው ይወጣሉ። ነገር ግን ድሃው እዛ ውስጥ ሀታ ከይዙ ሳይታወቅ ፍርድ ቤት ሳይቀርብ ሶስት ወር አራት ወር አምስት ወር የሚቀሩ የሚቀሩ ሳይቀርቡ ተሰሩበት በቃ ምንድን ነው በምንድን ነው የታሰሩ ከዛቸው ምንድን ነው ተብሎ ሳይታይላቸው ያለ ምንም እንትን ዝም ብሎ ታስሮ የሚቆዩ አሉ። ስለዚህ ሌላው ቢሆን ባለ ሀብት ቢኖሩ ብርሃለው ከሆነ ጉቦ የሚከፍል ከሆነ አደለም ሶስት ወር አራት ወር ይቅርና እንደ አፌት በግማሽ ሰዓት ወይም ደግሞ በአንድ ቀን የሚወጡበት ሁኔታ አለውና ዛሬ ቢኒ ከተናገረው ይህ ነገር እኔ በጣም አክሴፕት አድርጌዋለሁ። ምክንያቱም እንደዚህ አይነት ነገር ስላለ ማለት ነው። ይህ ነገር መቅረፍ አለብን ብሏል። እዚህ ድራማ ውስጥ ሳይሆን እዚህ ውጭ ያለው ነግሰው በዚህ የሚሰሩ በእንደዚህ አይነት ስራ ያሉ በተለይ ደግሞ የህግ አካላት ላይ እንደዚህ መስራት አለባቸው። ከብር የተያዘ ነገር ከሆነ እንትን አደለም፣ ፌር አደለም እና ይሄን መሰራት አለበት ብዬ አስባለውኝ ከድራማው ውጭ ማለት ነው። ሌላ አንድ ያገረመኝ ደግሞ ቤዛ ማለት ነው። ቤዛ ከዚህ በፊት እንግዲህ ይመታ መጨረሻ መሰናበቷን እንደሆነ ልታስላብታል የሆነ ቦታ ሊሄድ ነው። ምናልባት ሰዎች ይጠይቁሻል፣ ሰዎች ከጠየቁሽ ሰውን ልታድን ሄዳለች በይ፣ ልጠፋብሽ እችላለሁ ብላ ማስጠንቀቂያ ወይም ደግሞ እንትን ብላ መታ ነበረ። ዛሬ ቆይታ ቆይታ እንግዲህ ዛሬ አስታወሰቻት እንደ በህልሟ መታ ይሆን በበእርግጥ በህልዋ መጠራው ህል ማይታ ከዛ እሷን ትዝ አለቻት። ከዛ በፊት የተናገረችው እና የሆነ የሚድኑ ሰዎች ስላሉ እነሱን ማዳን አለብኝ ብላ ያው እንደወጣች ቀርታለች፣ ታግታለች ማለት ነው። ስለዚህ ቤዛ እስካሁን ለምን አላስታውሳቻትም ለምን የሚለውን ያው በራሷም በተለያየ ምክንያት ሊኖራት ይችላል። አሁን ደግሞ ይሄን እናደኛ እንድስቡ ፍቅረኛም ከያዘች ብቻ በዛ ጊዜ ሆና ዛሬ እንዴት ትዝ እንዳላት በናቅም በህልሟ መተባት ትዝሎኛል፣ ትዝ ብሏታል። አይደለሁም እኛማ ሁሌም እያየናት ነው። እንደው ከዚህ በኋላ ይሄ ነገር በጣም በጣም ይሁን ይገነን ይመስለኛል። ቤዛም ታንቀሳቅሰዋለች ብዬ አስባለሁኝ። እህትሽን አደራ፣ እህትሽን ጠብቅ፣ እህትሽን ተሰማሙ ብላ ልክ እንደሚሞት ሰው ነው ምክርን መክራት አይለችው። ከዚህ በኋላ ቤዛ በእያንዳንዱ እርምጃ ሂውየት ነች ብለሽ ማጠያቅሽ እንዳይቀር ማለት ነው። ምናልባት ይቺ ማነች አታቅም። በቤቷ እንደሌለች ዛሬ የቅጥፈትዋ ቅጥፈት የተናገረችው ሰምተናል፣ ሎሊት ማለት ነው እሷ ቤት እንዴት አወቅሽ እንዴት ሄድሽ ስትላሽ የሄደችበት መንገድን ያው አይተናል ማለት ነው። ስለዚህ አሁን እሷ አንድ ቀን ልታስታውሳ ሰምተን አናቅም። ከቤዛ ይልቅ እንደው ከሷ ጋር ቤዛ ከታሰረች በኋላ ከሉሊ ብዙ ተብሏል፣ ግን አላስታወሰችም የለም ተብላ በዛው ቀረች ማለት ነው። ነገር ግን ዛሬ ብጅግ ወጣም ወደ ነገጠችው ማለት ነው። አይገርም። ሌላው አይፍራዳ ማርገዝባው ያው ዛሬ ይፋ ሆኗል። ልጁ የማን ነው ያፌት ነው ወይስ የወንድሜ ነው ስትላት የተኛውስ ቢሆናች ያው ያው ሆነ አክስት መሆንሽን አይቀርም ሁለቱ ወንድማማች ከሆኑ ምን ቸገረች ብላ በውስጥ ተናገራለች። የሚገርመው ያፌትን በጣም የምወዳት ማነወስ? በጽዮን ማለት ነው። በጣም ነው የሚያከብራት። እንግዲህ ሐኪም ቤት ሄደው ሲመጡ መንገድ ላይ ቤትሽ ካላደረስኩሽ ብላ ቤቷ ድረስ ይዛት ሄዳ ነበረ። ትዲህ ደግሞ እሱም ስልክ አይሰራለትም ሲገባ ከቤት አቷት እየተጣራ ነበረ ስልኳ ማጥፍዳን ወጠፋችው ግን ከስንት ቆይታ በኋላ ሲስተማቸውን ሲስተም ቤት ማነች ማነበረች ጽዮንና የፍራታ ወደፊትና ወደ ኋላ ሆነው ያገቡ። በነገራችን ላይ መንገድ ላይም አንቺ ሂጂ በቃ፣ አይ እኔ አደርስሻለሁ፣ አይ እኔ ደርሳለሁ ስትልም ጽዮን ያው ወልጅ ያደለች አይ እኔ ካላ ደረስኩሽ እንደገና መጭዳ ነቅ አልፈልግም ብላ ቤቷ ድረስ ይዛት ሄዳ ቀደም ብላ ገባቸው የፍራታ ነበረ። ይህ ያፌት ስራ ሁሉ መደፋት ስለሆነ ነይ ነይ ነይ ነይ እየት ነበርሽ? ብሎ ሲዛት ይወድ ገባች። ያኔ ደነገጠ። ዚ እንዴት ነሽ? ደህና ነሽ? እዚህ ትመጫለሽ ብዬ አላሰብኩም ነበር። እንኳን ሰላም መጣሽ ብሎ ደነገጠ። አረ እባክህ እኔ ባልኖርስ ልትመታት ነበረ። እጅህ ለ እጅህ ሴት ልጅ ላይ ታነሳለ? ለምንድን ነው ያገባሃት? እንደዚህ ልትለ ነው? ሴት ልጅ ክብሮ ስትለው ስታጣድፈው፣ በእርግጥ በቤት ትንሽ ተናድጅ ነበረ። ያው ስለመወዳትም ምናምን ብሎ ለማጋፈጥ ሞከረ። ነገር ግን ያው በሚገባ መልሱ መልሱ ነግረዋለች ማለት ነው። እሱም ወዶ ሳይሆን በደረሰችበትን ነገር ስለደነገጠ ትቷታል ማለት ነው። ሶ አዎ፣ ከዚህ በኋላ ተመከር ሚስት ልትሆንም ላትሆንም ትችላለህ። ገብተዋል ሌላ የ ግን የማነው? የናታ አዲሱ ስራው፣ ሴትዮዋ በጣም ተንኮለኛ ነች። እንደምናየው ከሆነ ከዚህ በኋላ እያንዳንዱ እርምጃ ሰሞኑ አይተናል። ከቤት ወጣ በኋላ ከሆቴል አንደኛ፣ አታግኝ የተባለ ሴት አግኝተዋል። ልጇን ሊያገኛት አትፈልግም። ሁለተኛ ደግሞ ቤት ሄዶ ነበረ። ያን ደግሞ በግል ጥበቃ አድርጋለች የናታን እንቅስቃሴ የሚከታተል በነገራችን ላይ በሁለት በኩል ነው ጥበቃ ያለው፣ ከዛም በኩል ከዚህም በኩል። ግን በዚህ ፈተና ሁሉም ወቶ ራሱን ድኖ ቤተሰቡን ካዳነ እጅግ የምን ጀግና ነው። ከዚህ በፊት የሚነግሩት ቃላቶችን እሱን ጀግና አድርጎታል። መጀመሪያ ወንድሁን መጀመሪያ አንተን መቆም አለብህ ያሉትን ነገር ቤዛም ይሁን ኤፍራታ ይህ በልቡ አለና የዛ ነው። በዚህም በዛም የሚመጣውን ፈተና እየተቀበለ ያለው በመጨረሻም የምር ይህ ነገር ተሳክቶ የእውነት ኤዲስፕሬተሩ ፖሊሱ እንዳለ ከሆነ ሁሉም የፍርድ ቀርቦ አንተና አይፍራታን በስተፊው በትልቁ ግቢ እናንተ መዳር ነው ብሎታል። እንግዲህ አምኖ መቀበላ አቅቶታል፣ ግን ተስፋ አለው ኤፍራታን እንደምትወደውና ኤፍራታ የሆነ ነገር እንደያዙባት ነው። ይህን ፖሊሱ ነገረው ወይም ደግሞ መርማሪው ወዳ ፈቅዳ እንዳላገባችው ይህ ደግሞ በተደጋጋሚም ፄና ቤዛን ሲነግሩት ነበረ። ያው ፖሊሱ ደግሞ ሲነግረው ሞር ያን ነገር ትን ብሎታልና ሁሌም እሱን እንድትወድ እንደነበረ በምን ቅስፈት ያፌት እንደመረጠች የሆነ ነገር እንደያዘባት ከዚህ በፊትም ቀጥታ ባይነግሩትም በተዘዋዋሪ ነግረውት ነበር፣ ግን አላምንም። አሁን ግን ሁሉ ነገር እያመነ መጥቷል። ስለዚህ ያፌትን፣ ለመጣል ያፌትን የሕግ ለማቅረብ የፈለገውን ስራ ፊት ለፊት መስራት መጋፈጥ ይፈልጋል። አሁን ወንድ ሁን ብለውታል፣ ወንድ ሆኗል። የተኛውን የመጣ ነገር መቀበል ይፈልጋል። ስለዚህ ጥሩ ነው። ይሄም እስከዛሬ እንትን የሆነ ደረጃ ትደርስ ነበረ። ነገር ግን በአስራ አንደኛው ሰዓትን ይህን መድረስን ጥሩ ነውና በርታ። ነገ ያው ተደራችሁ እናያለን። ልጅም ልጃችሁ በኦልሬዲ ተረግዘዋል። ነገ እናያለን። ሰላማችሁ ይዛ ባይ ባይ።